ያረኩኝ የነበረው ነው። አንቺ ዱባይ ለሞሳ ፕሮሰስ ጀምሬ ብሬን ነው ከሰርኩትሽ ማለት ነው። ያው ሁሉ ብር ከሰረኝ ማን እናት የሰጣልኩ በጣም ብዙ ነገር ታረክበታል ይገብጥሽ አለ። እሺ ቅርታ በቃ አኔ እንዴት ላቅ ይችላል ነው። እሺ ለኔ ብለ የከሰርከውን ትኬት ደግሞ እመልሳለሁ። እኔ አልፈልግ የቲኬቱን ብር እኔ አልፈልግ። ለሁለተኛ ጊዜ የመሳተ አስከፈልኩ ማለት ነው። ይቅርታ። በጣም እኮ ገንዘብኮ ካንቻ ይበልጠኛል። በጣም ምፈልገው ነገር ቢኖር እዛ ጥሩ ጊዜ ማሳለፍ ነበር። ሰላም ሰላም፣ ሰላም ውድና የተከበራችሁ የኛ ውድ ቤተሰቦች፣ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። እንግዲህ ትናንት በተለቀቀው ቪዲዮ አብዛኞቻችሁ የደነገጣችሁ ሰዎች አላችሁ፣ ግራ የተጋባችሁ ሰዎች አላችሁ፣ ፕራንክም የመሰላችሁ ሰዎች አላችሁና ብዙ ነገርም እያላችሁ ነበረ ያው እኔ የመጣልኝን መልካም እድል ነው ለእናንተም ሼር ያረኳችሁ ለብሩኬም የነገርኩት፣ ግን ብሩኬ በጣም ተናደደ ማለት ነው። ማለት አልጠበቅኩም እንደዚህ ይናደዳል ብዬ። ሌላ ጊዜ የሆነ ነገር ስነግረው እኔን ደግፎ ወይ ምናምን እኔን ባያስደስተኝ ራሱ የሱ መስማማት በሐሳቤ መስማማት ባያስደስተኝ ራሱ ብዙ ጊዜ በሐሳቤ ተስማምቶ ምናምን እሺ ብሎ ሲፈቅድልኝ እናደዳለሁኝ። እና ትናንትናም እንደዛ የሚያደርግ መስሎ ነበር፣ እንደዛ አላደረገም። እና እንደውም የሆነ ነገሮችን እስካስረዳ ራሱ እድል አልሰጠኝም። አይታችኋል፣ ትቶ ነው ሄደው። ተከትዮም እየጠራሁት ነበር፣ ለማስረዳት እየሞከርኩ ነበረ። ያንን እድል እንግዲህ አልሰጠኝም ማለት ነው። ያው በሱ እኔ እንትን ብልም ብደነግጥም በብሩኪ ሁኔታዎች እኔ ብደነግጥም ግን ደግሞ ቢያንስ እስካስረዳው እድል ሊሰጠኝ ይገባ ነበረ እና በጣም ተናዷል። ቢናደድም ደግሞ አልፈርድበትም። ምክንያቱም ለእኔ ሲል በጣም ብዙ ነገር ነው የተወው። አንዳንድ መልካም እድሎች ሲመጡላችሁ ለእኔ ለሰው ስትሉ ማለት ለምትወዱት ሰው ስትሉ መስዋዕት ማድረግ ማለት አይታሰብም። ከስንት ሰው አንድ ሰው ነው እንደዚህ የሚያደርገው ማለት ነው እና ብሩኬ ደግሞ ለእኔ ብሎ መስዋዕት ያደረገውን ነገር አይታችኋል። ቡታጅራ ሂደን ከነ ሙሺ ጋ አውርተን ምናምን ብዙ ነገሮችን ፈተን የመጣ ነው እና ድንገት ተነስቼ እንደዚህ ስለው ይናደዳል። ልክ ነው። እና ለምን ተናደደ አይደለም፣ ለምን ጥሎኝ ሄደ አይደለም፣ እሱን ለመውቀስ አይደለም ዛሬ መጣሁት። ግን ለእሱም ለእናንተም ትናንት ለማስረዳት እድል ያላገኘሁበትን ነገር ዛሬ ለማስረዳት ነው የመጣሁትኝ። እና ብሩኬን በቴክስት ስልክ አላነሳ ብሎኝ በቴክስት ጽፌለት አለው እንደምፈልገው ያለውበትን ቦታም ነግሬዋለሁ። ይመጣል ብዬ ተስፋ አደርጋለሁ። እሱን ያው ከናንተ ጋር ሆነን አብረን የምንጠብቀው ይሆናል። ግን ማለት እኔ የመጣልኝ እውነት ለመናገር በጣም ብዙ ሰዎች እያወሩ ነበር፣ አልዋሽም ግን ደግሞ እኔ እሄዳለሁ ብዬ የነበረው እሱ ምን ሊያስብ ይችላል የሚለውን ለመፈተን ፕራንክ ለማድረግ እንጂ እኔ ብሩኬን ትቼ እሄዳለሁ ማለት አይደለም፣ አላደርገውም። ምክንያቱም እሱ ለእኔ ብሎ መስዋዕት ያደረገውን ነገር አይታችኋል። ሰው ደግሞ ሕሊና ያለው ሰው እንደዚህ አይነት ነገር አያደርግም። ምክንያቱም ሰው ለእናንተ መስዋዕት ከፍሎላችሁ እናንተ ለዛ ሰው መስዋዕት የማትሆኑበት ምንም ምክንያት የለም። እና እኔ ብሩኬን ትቼ የትም አልሄድም ግን እስኪ ምን ይሰማዋል ሲጀምር ሀሳቡ ራሱ ይመጣልኝ። በውስጥ የሚያወሩኝ ሰዎች አሉ። ኮሜንትም ላይ እየጻፉ የነበሩ ሰዎች ነበሩ። ቲክቶክ ላይ እንደውም አንዳንዶቻችሁ እያወጣችሁት ነበረ እና ከዛ ተነስቼ ለምን እንደዚህ አይነት ነገር እንትን ብዬ ለምን ፕራንክ አላረገውም በሚለው ነበር እንደዚህ አይነት ነገር ያመጣውት ማለት ነው። ግን እሱ በጣም ቶሎ ተናደደ፣ ስሜታዊ ሆነ፣ ነገሮች ሪል ነው የመሰሉት ምናምንና፣ እኔ እናንተንም እሱንም ፕራንክ ለማድረግ ፈልጌ ነው እንደዛ ያደረኩት እንጂ እውነት ሊሄድ አይደለም። ሲጀመር አላደርገው አላደርገውም ብሩኬን ትቼ አላደርገውም። ከብሩኬ ጋር ከሆነ ግን የትም እሄዳለሁ፣ የትም እገባለሁ፣ ገደልም ቢሆን ማለት ነው። ግን ብሩኬን ትቼ የትም አልሄድም እና ዛሬ መጣሁት ይሄን ነገር ላስረዳችሁ ነው። ብቻ ያው አንዳንዴ ነገሮችን ሳታጣሩ ወይ ሳታውቁ ምናምን ለመፍረድ ባቸኩሉ የሆነ እስከ መጨረሻው ድረስ አይታችሁ ሜቢ ሁለተኛው ሶስተኛው አራተኛው ቀን ላይ ብትፈርዱ ብዬ አስባለሁ። ምክንያቱም እኔ በሰዓቱ እንደዚህ አይነት ነገር ይገጥመኛል ብዬ አይደለም። በቃ ፕራንክ አርጊያችሁ እናንተንም እሱንም ፕራንክ አርጊያችሁ ከዛ በኋላ አስረዳችኋለሁ ብዬ ነበር ያሰብኩት፣ ግን ያንን እድል አላገኘውም ነበረ እና ዛሬ እንግዲህ ለእናንተም ፕራንክ ነው ያደረኳችሁ። በጣም ይቅርታ እንግዲህ። ብሩኬንም ፕራንክ ነበር ብዬ ይቅርታ ጠይቀዋለሁ። ብቻ እስኪ ብሩኬ እስኪመጣ እንጠብቀውና እናስረዳዋለን ማለት ነው። ያው የተቀየማችሁኝ ካላችሁ ይቅር በሉኝ እንግዲህ በዚህ አጋጣሚ እስኪ አብረን እንጠብቀው፣ ቤተሰብ። ጥፋተኛው ገላ ተቀጣ ተማረ፣ ዛሬም ጾመኛ ነው፣ ሲያስብሽ አደረ፣ አንቺን ማየት ከቀረ ህይወት ምኑ ሰመረ። ፋተኛው ገላ ተቀጣ ተማረ። ዛሬም ጾመኛ ነው ሲያስብ ሻደረ አንቺን ማየት ከቀረ ህይወት ምኑ ሰመረ። የኔ ህይወት ያላንቺን አይደምቅምባሉ

በመጀመሪያ ስለመጣ ደስ ብሎኛል፣ ስላልቀረ ማለት ነው። ሲቀጥል ደግሞ ዛሬ ጠራውክ ትናንት የተናደድክበትን ነገር ለማስረዳት ነው። ትናንት ምንም እድል አልሰጠኝም ነበር። በሱ ነገር ነገር አለ፣ በጣም አለ፣ በጣም ብዙ ማስረዳ ነገር እድል ራሱ አልሰጠኝም እኔም እስኪ መጀመሪያ አሁንም ሉዝ ያረኩት ነገር አለ። ስትመጣ ኖ ይሄ ነገር ከመፈጠር እኮ ላስረዳህ፣ አሁን ዛሬ የጠራውክ ልነግርህ ነው። ሲጀመር ትናንት እንደዚህ አይነት ነገር ይፈጠራልን ብዬ አይደለም እንደዛ የሆነው ማለት ነው። ማለት በቃ እስከ አስረዳህም እድል አልሰጠኝም። ቶሎ ስሜታዊ ሆንክ፣ ምናምን ተናደድክ፣ ከዛ በኋላ ጥለህኝ ሄድክ። ልነግርህ ስል ማለት ነው። ልክ ነህ እኮ መናደድ አለብን። መናደር አለብህ ግን ደግሞ ጥላህን ስትሄድ እኔ ላስረዳህ የነበረውን ነገር መጨረሻ ላይ ልነግርህ የነበረውን ነገር ሳትሰማኝ እድል ሳትሰጠኝ ነው የሄድከውና እውነት ለመናገር ደግሞ ፓስፖርቱን ሰጠኛው፣ ፓስፖርቱን ሰጠኝ፣ እኔ ጋር ይቀመጥልኝ ገባ። እኔ አንተ ጋር ሆኖ ምንም አይደረግም። ፓስፖርቱን ያወጣሁት ልይዘው እንጂ አንተ ጋር እንዲሆን አይደለም። አይ ካልክ ደግሞ ችግር የለውም። አንተ ጋር ሆነ እኔም ጋር ሆነ ልዩነት ስለሌለ ይቀመጥ። እኔማ ፈልጌው ነበር እኮ ይሰርኩት ይሻላል። እኔ ጋር ሆነ አሎ ነው ኩም የሚፈጥረው ነገር የለም፣ ግን ፈልጌው ነበር ይሰርኩ እኮ የእኔ ፓስፖርት አንተ ጋር ምን ለምን ያስፈልገሃል? በምንም በምንም ፈለግኩት፣ ያ የኔ ጉዳይ እኮ ነበር አይደል? ኮሽ። አሁን ለማንኛውም እኔ ትናንትና ላናድድህም ፈልጌ አልነበረም እንደዛ እንድትሆንም ፈልጌ አይደለም። አንተም ብቻ አይደለም ኦዲንስንም ነው፣ እና ፕራንክ ነበር እውነት ለመናገር ማለት ነው። ግን አንተ እድል አልሰጠኸኝም። የኔ ሀሳቡ ይመጣልኝ። አንደኛ ብዙ ሰዎች እያወሩኝ ነበር፣ ሁለተኛ ደግሞ አይተሃል ታያለ ብዬ አስባለሁ። ኮሜንትም ላይ እንደውም ቲክቶክ ላይ ራሱ እያወጡት ነበረ ምናምንና በውስጥም ያወሩኝ ሰዎች አሉ። ብቻ ግን ከዛ ሀሳብ ተነስቼ ለምን እንደዚህ ፕራንክ አላረገውም ብሩኬ። ምን ይለኝ ሆን ብዬ ነው እንጂ እንደዛ የሆነ ትታይን ትሄዳለ ብዬ እንኳን አስቤ አይደለም። እና አንተም ብቻ አይደለም ኦዲየንስንም ነው ፕራንክ ያደረግኩት። ለነሱ መጀመሪያ አልተናገርኩም። እውነት ነው ያወሩኝ ሰዎች አሉ። እነሱን ትናንትናም አመስግኛለሁ፣ ዛሬም ቴንኪ ዩ ላቸዋለሁ። ግን ደግሞ እኔ አንተን ትቼ የትም አልሄድም። እኔ ፕራንክ ለማድረግ ፈልጌ ነው አንተን ፕራንክ ላረግ ፈልጌ እንጂ እኔ እሄዳለሁ ማለት አይደለም። ምክንያቱም አንተ ለእኔ ብለህ የተውከውን ነገር አውቃለሁኝ፣ አይደለ ለእኔ ብለህ መስዋት የከፈልክበትን ነገር አውቃለሁ። ሜቢ ህይወትህን እስከ መጨረሻው ሊለውጥ የሚችል ነገር ነው፣ መስዋት ያደረገው ለእኔ ስትል ማለት ነው። ገባ ስለዚህ እኔ ደግሞ አንተን ትቼትም እንደ እንደው የፈለገ ለምን ከዚ እኔ እንጃ አላቅም፣ እኔ ምን እንደምል ግን፣ የትኛውም ነገር ቢመጣ ትቼህ እንደማልሄድ ነው። ይሁን እሺ። እግዚአብሔር ፍራንክ በእንደዚያ ነገር ሄም ይመጣል። በቃ ነው ካነገርኩ እኮ ሐሳቡ ከዛ ተነስቼ ነው ይመጣልኝ፣ ከመሬት ተነስቼ አይደለም። ሐሳብሽ ነው፣ በሽታሽ በሽታ ምናምን አይደለም ማለት እኔ ሲጀመር አንተም ቢሆን ልታስበው የምትችለው ነው። እንደዚህ አይነት ነገር የሆነ ብዙ ነገር ነው። ምንም ብትይኝ እኮ በጣም ብዙ ነገር እያየሁ ነበር። ለምን ነው የምችለው? ገብቶሻል እኮ፣ ልክ ነው። በጣም ብዙ ነገሮች አሉ። እኔ እኮ ሲጀመር ፍራንክ ፍራንክ እኮ እንድታምነኝ እንጂ አድርጌ የሰራሁትኝ የሆነ እንድትጠራጠር አድርጌ ወይ የሆነ ነገር እንድትነቃ አድርጌ አይደለም አይደለም። ለምን አለ አንድ ነገር ሲል ሄድክ እኮ መጨረሻ ላይ ሄድክ። ማለት በቃ እስከ መጨረሻው ላይ ነበር የፈለጉት ካራክተር ምናምን። አንተ ጭራሽ አመረርክና መጨረሻ ላይ ተታ ሄድክ። ልነግርህ ነበር እዛ ጋ የመጀመሪያው ልትሄድ የሞከርክበት ላይ ልነግርህ ነበር። ነገሩ እንዲህ ከሆነ ማንም ምንም አልሰማም ከዚህ በኋላ እራሱ። ማለት እንዲህ ከሆነ አልሰማም ማለት ነው። ድጋሜ ያጣሁት ነገር አለ ሀይሚ? ምንድን ነው ያጣሁት? በፋይናንሻል ምን ያጣሁት ነገር አለ በዚህ ምክንያት? እኔ እኮ ትናንት ነው ፍራንክ ያደረኩት። ይሁና ታድያ፣ እኔ ምን እያደረኩ እንደነበር ምን ታውቂያለሽ አንቺ? ትቸኩላለህ እኮ ነው ሀይሚ። ጭራሽ አሁንም ጥፋተኛው ነኝ እኔ ይቸኩላለሁ ብለሽ ጥፋተኛ አይደለህም፣ ግን ማንኛውም ሰው ፕራንክ እንደሚያደርገው ፕራንክ አደረኩ እኮ። ታዲያ እኔ ምንም ነገር ምንድን ነው ምን አደረኩኝ? ሌላ ጊዜ አንተ ፕራንክ አድርገኸኝ አታውቅም? እኔ አሁን ስለ ፕራንኩ ምናምን አይደለም እኮ እያወራሁሽ። አለ ለምን ትቸኩል አለ ለምን ትኛለሽ? እና ቁጭ ብዬ ነገር አጥቶ እንዳይኖር ትፈልጊ? እኔ እሺ፣ አንተ የጀመርከውን የትኛውንም ነገር በምን አውቃለሁ? ነግረኸኝ አማክረኸኝ፣ ካልሆነ እኔ በምን አውቃለሁ? አንድ ቀን ሙሉ ለምን ታሳግሪያለሽ? አንድ ቀን አይደለም። አንድ ቀን አንድ ሰከንድ ዋጋ አላት ብለሽ ነው አይደለም? ስልክ አላነሳልኝ ነገር ነበር። ለዛ ነው እኮ ነው ቢያንስ የአንድ ቀን ወይ ስልክ አነሳለሁ ወይ ደግሞ ኧረ፣ እባክሽ ስልክ ታነሳለሽ። አዎ እንደማይታወቅ ስቶኝ ምንድነው ሻንተ ፕራንክ አርጋ ያ ታቀመው ያ ስለ ፕራንኩ አይደለም። ነገራቶችን በቃ እዛው መፍታት ይቻላል እኮ ይሄ እኮ ለነገር ስልተታኝ ይሄድ ካልን እንደ ሮጣ እኮ ነው ይሄድ ከሆነ ምን ላርግሽ? ብዙ ታይም ነበረች እንደዛ እየተናደርኩ እየተናገርኩሽ፣ ብዙ ታይም ነበረች አይ ሻንተ ፕራንክ ስታደርግ እና ከዚህ በላይ ምንድን ነው የምጠብቀው? እሺ ያጣው ተልጣሽ እኮ በስነ ስርዓት አናግረኝ ታዲያ ምንድነው ያጣው ይሄን ያከል እኮ እኔ ካላማከርከኝ የሆነ ነገር ስትጀምር ካላማከርከኝ እኔ በምን አውቃለሁ? ለምን አላማከርሽ ማለት እኔ ማድረግ ፈልገው ነገር በጣም ብዙ ነገር አለ። ግዴታ ለአንቺ ነገር አይደለም። ማረ ማረገ ነው እኮ በቃ እሺ ይቅርታ። እኔ እኮ ይቅርታሽን እኮ እቀበላለሁ፣ ችግር የለው። ግን ደግሞ ነገራቶችን በተቻለሽ አቅም እንዳይቆይ ብታረጊ። ምክንያቱም እኔ አሁን እንደዚህ አይነት ነገር ላሳየሽ ብል በደንብ አሳይሻለሁ። ማረ ምን ማለት ነው? በደንብ አሳይሻለሁ። እንዴት ነገራቶች ላይ መቆየት እንደሚቻል እኮ አሳይሻለሁ። ምንድነው? ወይኔ አንተ ምን ሆነህ ነው? ብቻ እኮ አይደለም ነው ፕራንክ ያደረኩት እኔ ስለ የለሽም ነበር እና ሻው ምን ልሁን ነው የምትለው? ይቅርታ አላደርግም ነው ማወራርሽ ነው። ምን ልሁን ምን ልሁን ነው የምትለው? የጻም ማለት ፍራንክ ነው አልኩ አልሰማሽም። ማልከኝ ነው የምትለው? ምን እንዳጣው ምን ታውቂያለሽ? እንት እኮ እኔ ከአንድ ነገር ከሆነ ጠንቋይ ነኝ ወይ? እንዴት ልወቅ? እኮ እኔ ነገራቶችን በአንድ ቀን ማድረግ ትች ነበር ስልሽ፣ እሺ ይቅርታ ማለት እኮ ነው የሚሻለው። አይመኝም እኮ ይቅርታ አልኩህ እኮ። እንደ ድርቅ ብሎ እኮ ነው እያወራሽኛለሽ። እኔ ይቅርታ አድርጌልሻለሁ ብለህ ሌላ ነገር ማውራት ማለት እኮ ይቅርታ ለማድረግ ነው። ይቅርታ ስለ ደግሞ እንትን ሌላ ይቅርታ እኮ ይቅርታ፣ ሽንፋል ተቀበልኩ ማለት እኮ። ይቅርታ ከተቀበልክ እኮ እንደዚህ መሆን ያስፈልግ፣ መወቃቀስ ለምን? ይቅርታ ማድረግ ማለት እኮ መወቃቀሱን መተው ማለት ነው አይደለ? ያጣሁት ነገር ምንድነው? እኔ ወይ ነው እኔ ነገሩ፣ እኔ ደግሞ እያስረዳሁ ነው። እየተከተልኩህ ነበር እየጠራሁህ ነበር። ነው እኮ ታዲያ፣ እና ታዲያ ምንም ሊያግባባን ነገር እኔም ስትረጋጋ ማስረዳት እንጂ አለብኝ በዛ ስሜት ውስጥ ማስረዳት ነው እንዳለብኝ ታዲያ እንደ ምን እሺ። እኔ እኮ ሶሺ እያደረክ የነበረውን ነገር እየነገርኩ ነው፣ ጠንቋይ አይደለሁም። ምን እንደት ማቃወም ነገር እያስተካከልኩ ነበር። ገብቶሻል? የሆነ ነገር ተበላሽቶብኛል። የሆነ ነገር ነው ዘካካኪ የነበረው ነው። አንቺ ዱባይ ለመውሰድ ፕሮሰስ ጀምሬ ብሬን ነው ከሰርኩትሽ ማለት ምንም ማለት ምናምን የለውም ገብቶሻል? አቃሌን ለመቶሽ ትገባው ትሻለው ብዬሽ ነበር አይደል? ማለት የሆነ ሰርፕራይዝ ማድረግሽ ነገር አለ ብዬሻለሁ አይደል? እሱን ለመጠበቅ ፕሮሰስ ጀምሬልሽ ነበር። ገብቶሻላ እዚህ ዝም ብለሽ ምናምን እንድትይብኝ ነው ያልፈልግ። እኮ እሺ ቅርታ፣ እኔ እሱን እሺ እንዴት ላቅ እችላለሁ? በቃ እኔ ነገራቶችን በአንድ ቀን መጨረስ ትችይ ነበር ነው እያልኩሽ ነበር። በቃ ትችይ ነበር፣ ቀላል ነገር ነበር። ያ ሁሉ ብር ከሰሬ እኔ ማን ነኝ? እናት የሰጣት እኮ በጣም ብዙ ነገር ታደርግበታለች እኮ። እሺ ቅርታ፣ በቃ እኔ እንዴት ላቅ እችላለሁ? እሺ ይሄን ከማንኛውም ከዚህ በኋላ ምንም ላረግ አልችልም። ብቻ ይኖላል አምጥቼ እሰጥሻለሁ። ፓስፖርትሽ ገብቶሻል። መረጋጋት አለብሽ። ምንም ነገር ሲታረግ ሚዛን ማድረግ አለብሽ። ሲሄድ እንኳን ነው ፕራንክ ነው ብሎ መናገር ትችል ነበር ግዴታ እንዲሁ የፕራንክ አባዝ ያለብሽ እና ነው አንቺ በቃ ችክ ብለሽ ምታሩ ገብቶሻል። እኔ ከአንቺ ጋር ስንተናገር አግዴ ነበር እ ገና ለገና በአንዴ ሰላም ሆነን ብዬ ደስ ብሎ በጣም ብዙ ነገር እኮ አቅጄልሽ ነበር። ለአንቺ እኮ በቃ እሺ አንድ ቀን ፕራንክ የሁሉ ነገር አበላሽ ማለት ነው። ባለፈው ምንድን ነው ያልሽኝ? አይ ከዛ በፊት አንድ ትንሽ አንድ ሰከንድ ዋጋ አላት አላልሽኝ? እየተከራከረ ነው ብለሽኛል። አንድ እንዲህ ነገር ዋጋ አላት ብዙ ነገር ታበላሽ ይችል ነበር አልሽኛ? ዋንዴ ነው እንጂ ዋንዴ፣ ገብቶሻል አይደል? አንድ ቀን ሶ ፕሮሰሱንም ካንስል ያድርጉ ያለው ከሰርኩኝ። ትኬቱ ነበር ኦሬዲ ተቆርጦ ነበረ። ያኔ ላይ ሁለታችን የከሰረ ያኔ ራስ ሄዳለሁ አንቺ ቀደርኩት ሁላ እና ፓስፖርትሽንም የፈለግኩት እኔ ጋ ምን እኔ መጥ እንደ መታወቂያ አልገለገለበት ባንቺ ስም አገመት ሲነበረ ወጥሻለ። ያ የኔ ፍልት አይደለም። ምንም ላደርግ አልችልም። ጥሩ ጊዜ እናሳልፋለን ብዬ አስቤ ነበር። በቃ እሺ፣ የተበላሸው ተበላሽቷል። እኔ ፍራንክ ስላደረግኩ፣ ስላከሰርኩ ብዙ ነገሮችን ይቅርታ አድርግልኝ። እኔ ታውቂያለሽ፣ እኔ በባህሪዬ ማንንም አልቀየም፣ ምንም አልልም እኮ ትወዋለሁ፣ ግን እንትን ማለት የለብሽም ነው ሸሚ በቃ ሌላ ጊዜ ፕራንክ እንደምንደራረገው ልክ እንደዛ ነው ያሰብኩት የነበረው። ገባ እንደዚህ አይነት ነገር ይፈጠራል ብዬ አላሰብኩም። ሲቀጥል ደግሞ በቃ ወይ የተበላሸው ነገር ወይ ለእኔ አላለውም ነው አለየወሳኔ ሰው ታውቂያለሽ። አለ አውቃለሁ። እሱን ካወኩት ነው ሁሉ ነገር ሰከን ማለት አለች። የፈለገ ምንም ማንም ቢል እኔ አልመለስም። እሺ ስልክ ስደውልለት የራሴ ሙዲስ ከገባው ገባው ነው ታውቂያለሽ አይነት አኮረፍኩ አኮረፍኩ ነው ከተናደርኩ ተናደርኩ ነው አይደል? ቀን ሙሉ ነው ቀን የሚበላሽው አይደለም። ታውቃለህ። እና እሱን ታውቁት ነው ባንዴ ነው ነገራችሁት ነው መለስ ነው። እና ስናገርሽ ስናገርሽ ደሞ ለምን ተናገርከኝ እንድትይኝ አልፈልግም። ስህተትሽን ነው የተናገርኩት እኮ ልክ ነህ። ለምን ተናገርከኝ? አይደለም እኔም አደርገዋለሁ ማንም ያደርገው ነው። ለምን ተናገርከኝ ሳይሆን ትተኸኝ ለምን ሄድክ? እየጠራሁ ነው እኔ እዛ ጋር እኮ ይሄኔ እያደረኩ የነበረው ነገር አለ አይሚ እኮ ልክ አንተ እያደረክ ያለው ሀሳብህ ሌላ ቦታ ስለሆነ እንጂ እኔ እየጠራውክ ነበር። አሁን እኮ ኤኖስ፣ ያለፈው አልፏል። ገባካ? ያለፈው አልፏል። ችግር የለውም ለእኔ ብለህ የከሰርከውን ትኬት ደግሞ እመልሳለሁ። የትኬቱን ብር ሳይሆን እኮ በቃ እሺ ይቅርታ ኖ ፕሮብሌም፣ እኔ ችግር የለውም። ለሁለተኛ ጊዜ መስዋዕት አስከፈልኩ ማለት ነው። ይቅርታ በጣም ችግር የለም እኮ ገንዘብ እኮ ከአንቺ አይበልጥም። መስዋዕት አስከፈልኩ ሚያስቡ ነገር ማለት እኔ በጣም የምፈልገው ነገር ቢኖር እዛ ከአንቺ ጋር ጥሩ ጊዜ ማሳለፍ ነበር። በቃ ለእኔ ያላለውም ነው። በቃ እኔ ሌላ ጊዜ ፕራንክ እንደምንደራረገው ነው። ወጥቼ በቃ ኦዲንስንም አንተንም ፕራንክ ያረግኩት እሱ የእኔ ችግር ነበረ።

ግን ያው ወንድ ልጅ አይወለድ የሚባለው ነገር አለ አለ ደሳይነ ሙድም ምን ማራመድ እኮ እችላለሁ። ከሆነ ሆኗል፣ ቅርታ ችግር የለም። እዛ ግን አብረሽ እንድትሄጂ በጣም ፈልጌ ነበረ። በጣም ደስ በሚል እንግዲህ ምንም ማድረግ አልቻልኩም። የራሴ ጥፋት ነው። አለ ተጸጸተበትም። መናደድም አይጠበቅብኝም ምክንያቱም የራሴ የራሴ የፈጠርኩት ስህተት ስለሆነ፣ አንተ ብቻ ሄደህ ፈታ ብለህ ትመጣለህ። ችግር የለውም። ሹነች ምንም ባልታሰበ መንገድ ሆነ። ያቀርሹ ነገር ሲበላሽ ምን አይነት ስሜት ሰምታለሽ? እ? ደስ ይላል? አይልማ? እዛ ሙድ ውስጥ ነኝ ብቻ እደውልሻለሁ። ብዙ ነገር የማስተካክለው ነገር አለሽ፣ አገኝሻለሁ ያለ ትንሽ ነው። ደግሞ የራሴ ጥፋት ስለሆነ የራሴ ጥፋት ስለሆነ ጸጉሪ

ማለት ቤተሰብ ምን እንደምል አላቅም። አሁን እዚህ ጋር ማንንም መውቀስ እንዳለብኝ አላቅም። ማንንም ለወቅስም አልችልም። ራሴን ነው መውቅሰው፣ ምክንያቱም ራሴ ያመጣው ጣጣ ነው። እኔ እንደዚህ እያደረገ እንደሆነ አላወቅኩም። ፓስፖርቴን ሲወስደውም ለዚህ ጉዳይ ነው ብዬ አላሰብኩኝም። ሲመስለኝ ሰርፕራይዝ ሊያደርገኝ ፈልጎ ይመስለኛል፣ እና አልተሳካም ነገር ማበላሸት ልማዴ ነው እንግዲህ ስንቀለቀል ይኸው ብዙ ነገር አበላሸው ማለት ነው። የትኬት ብር አከሰርኩት። ያው እኔ እንዲለየኝ አልፈልግም። ያ ሁሉ ጓብዬ ያስቀረችው ምን ብየው ድጋሜ ደግሞ ብቻውን ሲሄድ እንግዲህ አይን አይኑን ላየው ነው ማለት ነውና ምንም ማድረግ አይቻልም። እንግዲህ የእሱም ጥፋት አይደለም፣ የማንም ጥፋት አይደለም፣ የራሴ ጥፋት ነው እና ብቻ ያው ሁላችሁንም በጣም ይቅርታ፣ እንደዚህ አይነት ፕራንክ ስላረኩኝ፣ የሚመጣው እኔ አላቅም። ብቻ ቃላት የለኝም ምን እንደምል፣ ግራ እየገባኝ ነው። ማውራው ነገር ራሱ እየጠፋብኝ ነውና ውስጤ እየተናደደ ነው፣ እየተጸጸተ ነው ባደረኩት ነገር። ግን ደግሞ እኔ እንደዚህ አይነት ነገር ይፈጠራል ብዬ አስቤ አይደለም፣ ባለማወቅ ነው። ድንገት መሀል ላይ ገብቼ ብዙ ነገር ድጋሜ አበላሸው ማለት ነው። ለኔ ብሎ መስዋዕት ያደረገው ነገር ሳይበቃ አሁን ደግሞ ድጋሜ እንደዚህ አይነት ነገር ይከብዳል በጣም። እና ምን አይነት ስሜት ውስጥ እንዳለ ራሱ መረዳት አይከብድም። ምክንያቱም በጣም ሊሰማው ይችላል፣ ሊጸጽተው ይችላል። ፍራንክ ነው ብዬ ነግሮ ትኬት ቀዶ ምን ብሎ አስቡት። ለበጎ ነው ብቻ። እንግዲህ እንገናኛለን ቤተሰብ ባይ